እንቀጥላለን ተመልካቾቻችን። ቀደም ሲል የተነሳው እና መንግስት የፖለቲካ ባህሉን ለማስተካከል የሀሳብ ልዕልናን ገዢ አድርጎ ለማስገኘት የተገበረውን የተገኘውን ውጤትና ቀጣይ ተስፋን የተመለከቱ ጥንቅሮችን ተከታትለናል። አሁን ደግሞ እንግዳ ይዘንላችሁ ጥቂት ጉዳዩን በጥልቀት ልንመለከተው ወደናል። ስቱዲዮ የሚገኙት እንግዳችን ከማል ሃሺ መሐሙድ ናቸው። የሕዝብ ተወካዮች ምክር ቤት የጉዳዮች አማካሪ ኮሚቴ አባል ናቸው። እንኳን ደህና መጡ። እንኳን ደህና መጡ። በጣም እናመሰግናለን። እንግዲህ ቀደም ሲል የለውጡ መንግስት ከመጣ ማግስት አንስቶ በተለይ ከተፎካካሪ ፓርቲዎች ጋር አብሮ ለመስራት ትኩረት ሰጥቶ እንደሚንቀሳቀስ ገልጾ ነበር። ያንንም በተግባር እያየን ነው ና ይሄ እንደ አጠቃላይ ለሀገረ መንግስት የዲሞክራሲ ግንባታ የሚኖረውን ሚና እንዴት ያውታል? ቀጋህድ ቢሆንም ግን እንዳሁን ምን ምል አሰባለኝ ከዲሞክራሲ ምህዳር ከማስፋትም በላይ እንደው የበለጠ ወንድማማችነትንም ለሀገር ልማት ለሀገር እድጋት እስከሆነ ድረስ ማንኛውም ሰው መልካም ሀሳብ ይዞ እስከመጣ ድረስ አገር የሁሉም ነች፣ የገዥውም የተፎካካሪም ነች፣ የሚለውን ነገር በተግባር ያስመሰከረ ሂደት እንደምናውቀው በባለፈው ጊዜ በተካሄደው ምርጫ ራሱ መንግስት አብዛኛውን በበላይነት አሸንፎ የመንግስት ስልጣን መቆጣጠር ሲችል፣ እያንዳንዱ የአስፈጻሚ አካል ላይ መሆነ ህግ አውጪው ላይ ተካተው ሀሳብ ብቻ መስጠት ሳይሆን ተግባርም ላይ ራሱ ውሳኔ እንዲሆናቸው የተደረገበት ሂደት ታዳጊ ወጣቶችም መጪው ጄኔሬሽን ራሱ የበለጠ ዲሞክራሲን የሚላመድበት ና ለሀገር ተብሎ ሁሉም ነገር የሚትም ሆን ያሳየነ የሚል ሀሳብ ነው ያለኝ። እንግዲህ ከዚህ ጋር ተያይዞ መንግስት በስፋት እየሰራበት የሚገኛለን ምናልባትም የታሪክ ጥፋት ተብሎም የሚገለጽ ነው ከነበረ ልማድ የወጣ አሰራርን መከተል እንዲሁም ደግሞ እቅድና አቅጣጫዎች ከምኞት በዘለለ ተጨባጭ ውጤት እንዲያመጡ በርትቶ የመስራት ነገርም አለ። ና ይሄ እንዴት ይገልጹታል? እስካሁን ባለው ሂደት ያው ይሄ እንዴት ይገለጻል? አይ ቲንክ ሁለት ዋና ነገሮችን ማንሳት እንችላለን። አንደኛው ከዚህ በፊት ለችግር እጅ መስጠት ሳይሆን ችግርን መጋፈጥ፣ ሁለተኛው ደግሞ ጨርሶ መጀመር፣ ከፍ ብሎ በማሰብ ለሀገር ይጠቅማል የተባለ የተባለው ነገር ዛሬ ላይ አደግን የሚሉ ሀገሮች በሚያቅዱት ልክ በሚያልሙት ልክ ሰፋፊ ትላልቅ ነገሮችን በማሰብ ለእነዛ ግን ዛሬ ላይ ባለን አቅም መጀመር ያለን አቅም በጓ መጠቀም ዙሪያ አካባቢውን ማየት ማስተባበር እዚህ ላይ የሚያስፈልጉ አቅሞችን ሁላ የሰውም የሀብት ያህል መደመርና ከፍ ያለ ቦታ ማድረስ፣ ይሄ ከዚህ ቤት ምናልባት ይሄ እኛ ልክ አይደለም የሚባለው ነገር እና የሚተው ነገር ሳይሆኑን እኛ ልክ አይደለም የምለው ነገር የለም። የኢትዮጵያ የሚያስፈልጋት ነገር ሁላ ልካችን ነው ማድረግም ይቻላልና ደፍሮ በመግባት የመወጣቱ ሂደት ይህ ጥፋት ነውና፣ ስለዚህ ጨርሶ ስለሚጀመር ነገሮች ባቀዱበት ሰዓት ላይ የሚያልቁበትን አጋጣሚ በተግባር የአይንበት ያለ ጊዜ ነው ብዬ ማስበው። ከዚህ ጋር በተያያዘ ከፈጻሚው አካል ጋር ያለውን ጉዳይ እናንሳ ና። መንግስት በተደጋጋሚ የሚለው አንድ ነገር አለ። የነበሩ ውስብስብ አሰራርና የተራዘመ መፍትሄ አለ። ይህንን አዝማሚያ ባህል ላይ መቆም፣ አሁን ደግሞ መድገም አይቻልም ይላል። ና በተደጋጋሚ የተባለ ነገር ነው። ምን ለማለት ነው? ያው እንግዲህ ሰበበኛ መሆን አይቻልም ነው። እንደምናውቀው ከዚህ በፊት ሕዝብን የማሞኘት ነገር መሰረተ ድንጋይ ይጣላል፣ ከዛ በኋላ ከተፈለገ ባጀት የለም። ባጀት ከሌለስ መጀመሪያም ለምን ተጣለ? ማንም እንደተኛ መሰረተ ድንጋይ መጣል ይችላል። ባጀቱ ዛጋ ከሌለ ና እዚህ ም እዚያም ውሃ የማይቋጥሩ ምክንያቶችን በማንሳት ምክንያት ማብዛት ና ሰበኛ መሆን ነገር የቀረበት አሁን ላይ አንድ የከታቀደ በማንኛውም መንገድ የሚሳካበትን አጋጣሚ መፍጠር አይደለም በመንግስት ባጀት ቋት ላይ ያለ ሳይሆን ከዛም ያለፈ ነገር ሀብትን በመፍጠር በመንቀሳቀስ አይምሮን በማስፋት ነገሮችን የመስራት ና ልክ እንደዚህ በፊቱ በእንዝላልነት ያሳለፉትን ነገር እንደዚህ እንደዚህ ነው ብሎ ምክንያት ማንም ሊሰማጉዳዮቻችን አሁን እንቀጥላለን። ከመሪው ከፓርቲ መሪያችንም ጀምሮ እሳቸውን በተግባር የሚያሳዩት ውጤት ነው እንጂ ምክንያት የሚሰማበት ጊዜ አይደለም። ይሄ ነው ጥፋት ማለት፣ የምክንያት ሳይሆን የውጤት ጊዜ ነው የሚለው ነው እንደ ጥፋት ሊገለጽ የሚችለው እንግዲህ። አሁን በቴክኖሎጂም እየታገዘ ነገሮች እየተፋጠኑ ይሄዳሉ። አሁን ያነሳናቸውን ነጥቦች በተለይ ደግሞ ከፈጻሚው አካል ጋር አስተሳስረን ስናየው የተጀመረ እንጂ ቀጣይነቱ ምንም የማያወላውል የማያጠራጥር ነውና ምን አይነት ነገር ይጠበቃል? ይህንን አጠናክሮ በመቀጠሉ ረገድ በተለይ ከፈጻሚው አካል ያው ከፈጻሚው አካል የሚታቀደው አንደኛ እንግዲህ ያው ያለንበት ቁመናና አሰላለፍ ክላሲክ የሆነ ዓለም ድረስ የተባለበት ደረጃ የምንወዳደርበት ደረጃ ላይ ነው ያለነው እና ለዛ ቁመና በሚለካ መልኩ ዓለም ላይ አሁን ያለውን የቴክኖሎጂ ስልጣኔም ሆነ የአመራር ብቃትም ሆነ የማስፈጸም አካልም ከሆነ ስታንዳርዱን በጠበቀ መልኩ የመምራት፣ የመስራት፣ የማቀድ፣ የመንቀሳቀስ ቴኒ ፎር አወር ሰብ እንደሚባለው በሳምንት ሀያ አራቱንም ሰዓት እየተገለባበጡም ቢሆን እየተቃየሩም ቢሆን የሚሰራበትና ከተለመደው ዝግመተኝነት በጣም የምንወጣበት ሀያላን የሚባሉ አገራት ሊይዙ የሚገባቸውን እሴቶች

እሳ በማይዝ መልኩ ቆርጦ የመስራት ሂደት ነው። እንግዲህ እያለ ያለው ይህን ነው የምንጠብቀው። በራሷ መልክ በራሷ መልክ የራሷን ለአለም የምትሰጥ ለአለም ብቻ እየቀዳች የቀዳችሁን ራሱ በአጓ መተግበር የሚያቅታት ወይ ደግሞ ለመቅዳት ምዘገይ ሳይሆን የምትቀዳውንም እያሻሻለች የራሷን ደግሞ ለአለም የምታበረከት አገር እየሆነችም ነው። ይህንን ደግሞ ወደፊት የሚበለጥ ምናየው። መልካም። አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችንን ከማል ሃሺ መሐሙድ የሕዝብ ተወካዮች ምክር ቤት የጉዳዮች አማካሪ ይቅርታ፣ ኮሚቴ አባል ናቸው። ተገኝተው ባነሳነው ሀሳብ ላይ ማብራሪያ የሰጡን እሳቸውን እናመሰግናለን።